የዛሬ ወሬዎቻችንን እናስደምጣችኋለን። በቅድሚያም ርዕሶቹ እናስቀድማለን። የብራዚል ፖሊስ በአሜሪካዊቷ ድምፃዊት ሌዲ ጋጋ የሙዚቃ ዝግጅት ላይ የቦምብ ጥቃት አከሸፈ። ትራምፕ ለሶስተኛ ዙር ፕሬዚዳንት የመሆን ፍላጎት እንደሌላቸው ተናገሩ። የኬንያ መንግሥት በፕሬዚዳንቱ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አወገዘ።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 በአዲስ አበባ ተከበረ። ፋሽስት ጣሊያን ኢትዮጵያን ዳግም የወረረበትና ከአምስት ዓመታት የጥንታዊት የኢትዮጵያ አርበኞች መራራ ተጋድሎ በኋላ ተሸንፎ የወጣበት ይህ ዕለት የወራሪው ኃይል ባንዲራ ወርዶ የኢትዮጵያ ሰንደቅ ዓላማ ዳግም በክብር የተሰቀለበትና የተውለበለበበት ዕለት ነው። በዛሬው ሥነ ሥርዓት ላይ ተገኝተው ንግግር ያደረጉት የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ይህ የአርበኞች የድል ክብረ በዓል ፋሽዝም እና የሚያስገኝ ገዥነት የተሸነፉበት ነው ብለዋል። ርዕሰ ብሔር ታዬ ጨምሮ ሌሎች ባለስልጣናት አራት ኪሎ በሚገኘው የአርበኞች መታሰቢያ ሐውልት ስር አርበኞችን የሚዘክር የአበባ ጉንጉን አስቀምጠዋል። በሥነ ሥርዓቱ ላይ ሕፃናትና ታዳጊዎች በኅብረ ዝማሬ፣ አርበኞችና የአርበኞች ቤተሰቦች በልዩ ልዩ አልባሳትና ሜዳሊያዎች ተውበው፣ የተለያዩ ሀገራት አምባሳደሮችም ሀገሮቻቸውን ወክለው ታድመዋል። የኬንያ መንግስት እሁድ ዕለት በተካሄደው ህዝባዊ ስብሰባ ላይ በአገሪቱ ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አወገዘ። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዝዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መጥቷል። የመንግስት ቃል አቀባይ አይዛክ ሟራ የሆነውን አውግዘው ከጀርባው ያሉት እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችንን ምን አይነት ሴቶች እያስተማርን ነው ሲሉ ፕሬዚዳንቱ እንዲከበሩ በኤክስ ገጻቸው ላይ ባጋሩት ልጥፍ ጠይቀዋል። የኬንያ መገናኛ ብዙሃን ሶስት ሰዎች መያዛቸውን እየዘገቡ ቢሆንም ፖሊስ ግን ይህንን አላረጋገጠም። አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ የተፈጸመው ፕሬዚዳንቱ በምዕራብ ሚጎሪ አውራጃ በተካሄደው ሕዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነው። ፕሬዚዳንት ሩቶ ወደ አካባቢው ያቀረቡት በክልሉ ለሶስት ቀናት የሚቆይ የልማት ፕሮጀክቶችን ለማስጀመር ነው። የአንዳንድ ኬንያውያን ጫማ መወርወር ክብር የጎደለው ነው የሚል ስሜት ቢያንጸባርቁም፣ ሌሎች ደግሞ ይህ በኢኮኖሚው ላይ ያለውን ብስጭት ያሳያል ሲሉ አስተያየታቸውን ሰጥተዋል። በኤክስ ላይ በፕሬዚዳንቱ የተጋራው የክስተቱ ኦፊሴላዊ ቪዲዮ ከካሜራ ውጭ የተከሰተ የሚመስለውን የጫማ ውርወራ አያሳይም ይሁን እንጂ በህዝቡ መካከል ያለው ግርግር በአጭሩ ይታያል። ፕሬዚዳንቱ ወንጀለኛውን እየፈለጉ የነበሩትን የደህንነት መኮንኖቻቸው የድርጊቱ ፈጻሚዎቹን ብቻቸውን ለታዳሚው እንዲተውሏቸው ሲጠይቁ ተደምጠዋል። ጫማ መወርወሩ የተከሰተው በህዝብ ባለስልጣናት ደህንነት ላይ ስጋት እየጨመረ በመምጣት ወቅት ነው። ባለፈው ሳምንት አንድ የተቃዋሚ ፓርቲ የፓርላማ አባል በዋና ከተማዋ ናይሮቢ በሞተርሳይክል ላይ በነበሩ ታጣቂዎች ተገድለዋል። የፕሬዚዳንቱ ፓርቲ የፓርላማ አባል ኔልሰን ኮይክ የእሁዱ ክስተት ዴሞክራሲያችንን የሚነካ ነው ካሉ በኋላ ቀልዱ ድንበሩን አልፏል ብለዋል። ይህ ጫማ ጥይት ቢሆን ኖሮ መገመት ትችላለህ። ሰዎች በፕሬዝዳንቱ ደህንነት ላይ ይቀልዳሉ። አንድ ሰው ጫማውን አውልቆ በፕሬዝዳንቱ ላይ በመወርወሩ በጣም ድፍረት የተሞላበት እርምጃ ወስዷል። የአገሪቱን ፕሬዚዳንት መጠበቅ አለብን ሲሉ ለሲቲዝን ቲቪ ተናግረዋል። ሚጎሪ በ2022 ፕሬዚዳንታዊ ምርጫ የሩቶ ተፎካካሪ የነበሩት አንጋፋው የተቃዋሚና በኋላ ላይ ከፕሬዚዳንቱ ጋር ስምምነት ላይ የደረሱት ፖለቲከኛ ራይላ ኦዲንጋ ጠንካራ ደጋፊዎች ይገኙበታል ተብሎ በሚታሰበው ክልል ውስጥ ትገኛለች። ባለፈው ዓመት ከተካሄደው ተከታታይ የጸረ ታክስ ሰልፎች በኋላ በመጋቢት ወር በኦዲንጋ እና ሩቶ መካከል በሀገሪቱ ውስጥ ያለው ውጥረት ለማርገብ ስምምነት ተፈርመዋል። ሩቶ እንደ አውሮፓውያኑ በ2022 ፕሬዚዳንት ከሆኑ በኋላ በኑሮ ውድነትና በታክስ ጭማሪ ምክንያት ከኬንያውያን ተቃውሞ ገጥሟቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምሁራን በአገሪቱ ሕገ መንግሥት የተከለከለ ስለ መሆኑ ለሚስማሙበት ለሦስተኛ ዙር የፕሬዝዳንትነት ዘመን እያሰቡ ነው መባሉን አስተባብለዋል። የስምንት ዓመት ፕሬዚዳንት እሆናለሁ፣ የሁለት ጊዜ ፕሬዚዳንት እሆናለሁ ያ ሁሌም በጣም አስፈላጊ እንደሆነ አስብ ነበር ሲሉ ትራምፕ እሁድ በተላለፈውና ከኤንቢሲ ጋዜጠኛ ከክሪስተን ዊልከር ጋር ባደረጉት ቃለ መልስ ተናግረዋል። የ78 ዓመቱ ትራምፕ የአሜሪካ ፕሬዚዳንት ሆነው ለሶስተኛ ጊዜ አልፎ ተርፎ አራተኛ የሥልጣን ዘመን ለማገልገል ያላቸው ፍላጎት ቀልድ አለመሆኑን ከዚህ ቀደም ተናግረው ነበር። በኋላ በሰጡት መግለጫ ደግሞ ያንን የተናገሩት የውሸት የዜና ማሰራጫዎችን ለመወረፍ መሆኑን ገልጸዋል። የእርሳቸው ኩባንያ የሆነው ዘትራምፕ ትራምፕ ኦርጋናይዜሽን የሁለተኛው የሥልጣን ዘመናቸው በጥር 2029 ካበቃ በኋላ በሥልጣን ለመቆየት ሊፈልጉ ይችላሉ ተብሎ የሚገመተውን የትራምፕ 2028 ኮፍያዎችን እየሸጠ ነውም ተብሏል። አርብ ዕለት በፍሎሪዳ በሚገኘው መኖሪያ ቤታቸው በተደረገው ቃለ ምልልስ ትራምፕ በፕሬዝዳንትነት የመቀጠሉን ሐሳብ እንደሚያጤኑ ከብዙ ሰዎች ጥያቄዎች እንደቀረቡላቸው ተናግረዋል። ትራምፕ የሁለተኛ የስልጣን ዘመናቸውን የመጀመሪያዎቹን መቶ ቀናት ካከበሩ ከቀናት በኋላ ብዙ ሰዎች ያንን እንዳደርግ ይፈልጋሉ ብለዋል። ትራምፕ እኔ እስከማውቀው ድረስ ይህ የማይፈቀድ ነገር ነው። ይህ ሕገ መንግሥታዊ ይሁን አይሁን አላውቅም። እንዲደረግ የማይፈቅዱት ወይም ሌላ ሀገር ነው ብለዋል። ትራምፕ አክለውም የ2028ቱን ኮፍያ የሚሸጡ ብዙ ሰዎች አሉ ብለዋል። ይህን ለማድረግ የምፈልገው ነገር አይደለም ሲሉ ምክትል ፕሬዚዳንቱን ጄዲ ቫንስን እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ የእርሳቸውን ቦታ ሊተኩ የሚችሉ ሪፐብሊካኖችን ዘርዝረዋል። የህገ መንግስቱ 22ተኛ ማሻሻያ ማንም ሰው ከሁለት ጊዜ በላይ ለፕሬዝዳንትነት መመረጥ የለበትም ይላል። ህገ መንግስቱን ለመቀየር ከሴኔቱ እና ከተወካዮች ምክር ቤት የሁለት ሦስተኛውን ይሁንታ እንዲሁም የአገሪቱን የሴኔት መንግስታት የሦስት አራተኛውን ይሁንታ ይጠይቃል። ሆኖም አንዳንድ የትራምፕ ደጋፊዎች በፍርድ ቤት ያልተፈተሸ ክፍተት በህገ መንግስቱ ላይ እንዳለ ይጠቁማሉ። በኤንቢሲ በእነዚህ ፅንሰ ሀሳቦች ዙሪያ አነጋግሯቸው የሚያውቅ ሰው ስለመኖሩ የተጠየቁት ትራምፕ እንደ እኔ ደጋፊ ብዙ ሰዎች የተለያዩ ነገሮችን ተናግረዋል ሲሉ መልሰዋል። ታሪፍ፣ የሽግግር ጊዜ። በቃለ መጠይቁ ወቅት ትራምፕ በኢኮኖሚው አያያዝ ላይ የተዘረዘረውን ትችት ውድቅ አድርገዋል። የታሪፍ እቅዳቸው ዓለም አቀፋዊ ኢኮኖሚዎችን ካሽመደመደ ከ2022 በኋላ ለመጀመሪያ ጊዜ የአሜሪካ ኢኮኖሚ እንዲቀንስ ካደረገ በኋላ እንሆ አዎ ሁሉም ነገር መልካም ነው ብለዋል። ይህ የሽግግር ወቅት ነው። በአስደናቂ ሁኔታ እንደምንሰራ አስባለሁ ሲሉም አክለዋል። የአሜሪካ ኢኮኖሚ ማሽቆልቆሉን ሊቀጥል ይችላል ወይ ተብሎ ለቀረበላቸው ጥያቄ ማንኛውም ነገር ሊከሰት ይችላል፣ ግን እኔ እንደማስበው በሀገራችን ታሪክ የላቀ ኢኮኖሚ ይኖረናል የሚል ምላሽ ሰጥተዋል። ቆየት ብሎም ታሪፍ ቋሚ ሊሆን የሚችልበት እድል እንዳለ በማከል ለጠያቂው አንድ ሰው ይተውታል ብሎ ካሰበ ለምን በዩናይትድ ስቴትስ ውስጥ ይገነባሉ በማለት ተናግረዋል። ትራምፕ የንግድ ጦርነቱ በቀጠለበት ወቅት የአሜሪካውያን በሱቆች ውስጥ የሚሸጡ ሸቀጦችን ለማጤን መዘጋጀትን አለባቸው ሲሉም አሳስበዋል። 30 አሻንጉሊቶች አያስፈልጋቸውም እያልኩ ነው። ሶስት ሊኖራቸው ይችላል ብለዋል። 250 እርሳሶች አያስፈልጋቸውም አምስት ሊኖራቸው ይችላል። ትራምፕ በህገ መንግስቱ መሰረት በወንጀል ለተከሰሱ ሰዎች የተወሰኑ መብቶችን ስለሚያረጋግጠው ስለ አምስተኛው የህገ መንግስት ማሻሻያ ተጠይቀዋል። ተቺዎች ፕሬዝዳንቱ ህገወጥ ያሏቸውን ስደተኞች ከሀገር የማባረር እቅድ ይህን ሂደት የጣሰ መሆኑንና አስተዳደራቸውም እስካሁን ድረስ በማንኛውም ወንጀል ያልተከሰሱ ሰዎችን ከሀገር እንዲባረሩ እና በዚህም ምክንያት ህጋዊ መከላከያ ለማቅረብ ምንም እድል እንዳያገኙ ይናገራሉ። የዩናይትድ ስቴትስ ህገ መንግሥት እንደ ፕሬዚዳንት ማክበር አያስፈልግም ኔ ይህም የጠየቀችው ዊልከርን ህገ መንግሥቱን ማቆየት መጠበቅና መከላከል የሚፈልገውን የፕሬዚዳንቱን ቃለ መሐላ አፍርሰው ሊሆን እንደሚችል ጠቁማለች። ትራምፕ አላውቅም መልስ መስጠት አለብኝ፣ እንደገና ለእኔ የሚሰሩ ድንቅ ጠበቆች አሉኝና ጠቅላይ ፍርድ ቤት የተናገረውን በግልጽ ይከተላሉ ሲሉ ምላሽ ሰጥተዋል። ባለፈው ወር ጠቅላይ ፍርድ ቤት ዋይት ሃውስ በአጋጣሚ ወደ ኤል ሳልቫዶር እስር ቤት የተባረረውን ስደተኛ ለመመለስ ለማመቻቸት መስራት እንዳለበት ወስነዋል። የትራምፕ አስተዳደር የማዕከላዊ አሜሪካዊቷን አገር ስደተኛ ወደ አሜሪካ እንድትመለስ የማስገደድ ስልጣን እንደሌላቸው ተነጋግረዋል። ትራምፕ ግሪንላንድን ለመጠቅለል ወታደራዊ ኃይል የመጠቀምን ሐሳብ መተው እንደማይችሉ ገልጸው፣ ነገር ግን የዩናይትድ ስቴትስ ሰሜናዊ ጎረቤት 51ኛ የአሜሪካ ግዛት እንድትሆን ለማስገደድ በካናዳ ላይ ወታደራዊ ጥቃት ለመሰንዘር እንዳሰቡ ጠቁመዋል። ትራምፕ የካናዳ መራጮች የሊበራል ፓርቲ መሪ ማርክ ካርኒ ጠቅላይ ሚኒስትር አድርገው ከመረጡ ከቀናት በኋላ ከካናዳ ጋር አላየውም ሲሉ ወጋ አጥባቂ ፓርቲን በሚያስገርም ሁኔታ ውድቅ አድርገዋል። ትራምፕ ንግግራቸውን በመቀጠል እኛ የምንጠብቃቸው መስሏቸው ነው ብለዋል። ካርኒ ማክሰኞ በዋይት ሀውስ ትራምፕን ሊጎበኙ ቀጠሮ ተይዞላቸዋል። ትራምፕ ለመጀመሪያ ጊዜ በስልጣን ዘመናቸው የኢሚግሬሽን የአስቸኳይ ጊዜ አዋጅ ለማወጅ ስላደረጉት ውሳኔና ድንበሩ አሁን አስተማማኝ ስለመሆኑ ተጠይቀዋል። እስከዛሬ ከነበረን እጅግ አስተማማኝ ድንበር አለን። የሚል ምላሽ የሰጡት ትራምፕ የኢሚግሬሽን አህዛዊ መረጃዎች እንደሚያሳዩት የሕገወጥ ስደተኞች ድንበር ጥሶ መግባት ባለፉት አስርት ዓመታት ዝቅተኛው ደረጃ ላይ መውደቃቸውን ተከትሎ የአስቸኳይ ጊዜ አዋጁ ለምን እንደቀጠለ ተከታይ ጥያቄ ይቀርቦላቸዋል። አስቸኳይ ጊዜ አዋጁ በፍርድ ቤት ስርዓት እንጂ በድንበር ላይ አይደለም ሲሉ መልሰዋል። በአሁኑ ጊዜ ዋናው አንገብጋቢ ጉዳይ እኛ ከሀገር ልናስወጣቸው የምንፈልጋቸው በሺዎች የሚቆጠሩ ሰዎች አሉን። ሁሉም ሰው ወደ ፍርድ ቤት እንዲሄድ የሚፈልጉ ዳኞች ደግሞ አሉ ብለዋል። በኢሚግሬሽን ላይ አጠቃላይ አስቸኳይ ሁኔታ ነው ሲሉ ትራምፕ ለኤንቢሲ የገለጹ ሲሆን በቅርብ ጊዜ ውስጥ ትዕዛዙን የማንሳት እቅድ እንደሌላቸው ተናግረዋል። በብራዚል የሪዮ ዲጀኔሮ የሲቪል ፖሊስና ፍትህ ሚኒስቴር በጋራ በቤት ውስጥ የተሠራ ተቀጣጣይ ፈንጅን በመጠቀም ጥቃትን ለማድረስና በማህበራዊ ሚዲያ ዕውቅና ለማግኘት አስበው የነበሩ ተጠርጣሪዎችን በቁጥጥር ስር መዋላቸውን ገለጹ። ፖሊስ ጥቃቱን ያቅደውን እና አንድ ታዳጊን በቁጥጥር ስር መዋላቸውን ገልጸዋል። የድምጻዊት ሌዲ ጋጋ ቡድን ስለ ጥቃቱ ከሙዚቃ ዝግጅቱ በኋላ ማለዳ ላይ ከመገናኛ ብዙሃን መስማታቸውን ገልጸዋል። ብራዚል ሪዮ ዲ ጄኔሮ ካባ ካባ ባና የባህር ዳርቻ የሌዲ ጋጋን የሙዚቃ ድግስ በነፃ ለመታደም ከሁለት ሚሊዮን በላይ ሰዎች መገኘታቸው ተገልጿል ፖሊስ ጥቃቱን ለመፈጸም ያሰበው ቡድን በህፃናት አዋቂዎችና የተመሳሳይ ፆታ አፍቃሪያን ላይ የጥላቻ ንግግር ሲያሰራጭ ነበር ብለዋል ጥቃቱን አቀነባብረዋል በሚል በቁጥጥር ስር የዋለው ግለሰብ በሪዮ ግራንዴ ዶ ሱል ደቡባዊ ግዛት ህገወጥ የጦር መሳሪያ ይዞ በመገኘት በቁጥጥር ስር ውሎ ነበር ታዳጊው ደግሞ በሪዮ ህፃናት የሚታዩበት የሆሲብ ፊልም በማከማቸት በፖሊስ ቁጥጥር ስር ውሎ ያውቃል። ጥቃቱን ለመፈጸም ያቀዱት ግለሰቦች ታዳጊዎችን አክራሪ እንዲሆኑ በመቀስቀስ እንዲሁም የአንድ ቡድን አባል መሆናቸውን ለመግለጽ እና ሌሎች ወጣቶችን ለማነሳሳት በሚል ራሳቸውን እንዲጎዱ እንዲሁም ጸብቀስቃሽ ተግባራት ላይ እንዲሳተፉ በማድረግ ተወንጅለዋል። የሌዲ ጋጋ ቃል አቀባይ ለዘ ሆሊውድ ዘጋቢ ሊደርስ ነበር ስለተባለው ጥቃት የሰማው ዛሬ ማለዳ ከመገናኛ ብዙሃን ነው። ትሪቱ አስቀድመው ሆነ በሚታይበት ወቅት ምንም አይነት የታወቀ የደህንነት ስጋት አልነበረም፣ እንዲሁም ለሌዲ ጋጋ ከፖሊስም ሆነ ከባለስልጣናት ሊኖር ስለሚችል ጥቃት የደረሰ መረጃ የለም ብለዋል። የፍትህ ሚኒስቴር ተጠርጣሪዎቹ ራሳቸውን ሊትል ሞኒስተርስ ሲሉ የሚጠሩት የድምፃዊት ሌዲ ጋጋ አድናቂዎች ነን እንደሚሉ ገልጸዋል። ፖሊስ በሪዮ ዲ ጀኔሮ፣ ሪዮ ግራንዴ ዶ ሱል እንዲሁም ሳውፖል የመበርበሪያ ትዕዛዝ ያወጣ ሲሆን የኤሌክትሮኒክስ ቁሳቁሶችና ሌሎች መሣሪያዎችን በቁጥጥር ስራ ውለዋል። የሪዮ ግዛት ደህንነት መስሪያ ቤት በኦንላይን ታዳጊዎች ለተለያዩ አመጾች የሚቀሰቅሱና ምስጢራዊ ኮዶችንና ትምህርታዊ ምልክቶችን ስለሚጠቀሙ ቡድን መረጃ ከደረሰው በኋላ አስተኛ ሙኒስትሮች ላይ የሚደረግ ዘመቻ መጀመሩ ተገልጿል። የድምፃዊቷ ግዙፍ የሙዚቃ ድግስ ነበር የተባለው የዚህ ኮንሰርት ወጪ የተሸፈነው የሪዮን ኢኮኖሚ ለማነቃቃት በሚል በከተማዋ አስተዳደር ነው። እንደ ባለሥልጣናቱ ከሆነ ኮንሰርቱ 100 ሚሊዮን ዶላር የአገር ውስጥ ገቢን ያስገኛል ተብሎ ተገምቷል። ሌዲጋጋ ቅዳሜ ዕለት በሪዮ ዲ ጄኔሮ ያቀረበችው የሙዚቃ ድግስ ስምንተኛውን አልበሟን የማስተዋወቅ አካል ነው። ማሄም በሚል የሚጠራው አዲሱ የሙዚቃ ሰንዱቋ አብራ ካዳብራ፣ እንዲሁም ዳይዌዝ ኤስማይል የተሰኙ ሙዚቃዎች የተካተቱበት ነው። ሌዲ ጋጋ እንደ አውሮፓውያኑ አቆጣጠር በ2012 በብራዚል ዝግጅቷን አቅርባ ነበር። በዝግጅቱ ላይ የሚታደሙትን ለመጠበቅም 5000 ፖሊሶች የተመደቡ ሲሆን ጥብቅ ፍተሻ እንደምነበርም ተገልጿል። የከተማይቱ ባለስልጣናት የፖሊስን ሥራ ለማገዝ ሰው አልባ አውሮፕላኖች እና ፊትን የሚለይ ካሜራ ጥቅም ላይ አውለዋል ተብሏል። ቢቢሲ፣ ሲኤንኤን፣ ኒውስዊክ እና አልጀዚራ የዛሬ ወሬዎቻችን ምንጮቻችን ናቸው። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይሄን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም